ሰላም ጤና ይስጥልኝ የሀገሬ ልጆች። ዛሬ አዳዲስ ለምትመጡ ኢትዮጵያኖች እና እንዲሁም ደግሞ ከሀገር ለመውጣት ያሰባችሁ ኢትዮጵያኖች፣ በተለይ ወደ አውሮፓ ለመምጣት የምታስቡ ኢትዮጵያኖች ቢሆን ብዬ የምመክራችሁ ነገር ቢኖር ከኢሮፕ ሲስተም ጋር ለመቋቋም ቆዳችሁን ወፍራም፣ መስሚያችሁን ጥጥ እንድታረጉ የሚረዳችሁ ነገር ቢኖር ከሀገራችሁ ከመውጣታችሁ በፊት ሀገራችሁ ተቀጥራችሁ ስሩ በተለይ በተለይ መንግስት ሰራተኛ ሆናችሁ ተቀጥራችሁ ካልሆነ የግል ድርጅት ተቀጥራችሁ ስሩ እኔ ሀገሬ ኢትዮጵያ ውስጥ ተቀጥሬ ሰርች ያውቃለሁ ቀጥሬ ያሰርች ያውቃለሁ የራሴን ነገር እስከ መክፈት ማለት ነው በጣም በለጋ ድሜ ከሚሯሯጡ ለማደግ ከሚፍጨረጭሩ ወጣቶች አንዷ ግንባር ቀደሟ ነበርኩኝ። ሶ አሁን ወደ ውጭ ሀገር ስመጣ ምንም አልደነቀኝም። ስራ ቦታ ያለው ነገር ካለቃ ጋ ያለው ነገር ግብር፣ ቢሮክራሲ ምናምን ምናምን የሚሏቸው ነገር ለእኔ ምንም አይደለም። ምክንያቱም ስለ ግብር አከፋፈልም ከሀገሬ ጀምሬ ቀድሜ አውቃለሁ። ኢብን ግብር ለመክፈል አሁን ላይ ተሻሽሎ ሊሆን ይችላል። በብልጽግና የብዛን ሰዓት ግብር ለመክፈል ሁለት ቀን ሁሉ ልትሰለፍ ትችላለህ። ዛሬ ሳይሳካልህ ቀርቶ ነገ እንደገና ሄደህ ሳይሳካልህ ቀርቶ ከነገ ወዲያም ላይሳካልህ ይችላል። ሰው በተቻላችሁ መጠን በቃ በደንብ ኢትዮጵያ ውስጥ ተቀጥራችሁ ወይም ደግሞ የራሳችሁ ነገር ከፍታችሁ ወይ ተቀጥራችሁ በግልም ይሁን በመንግስትም ይሁን ተቀጥራችሁ ደሞዝተኛ ሆናችሁ ከቤተሰብ ቤት ወጥታችሁ በራሳችሁ ተከራይታችሁ መኖር ጀምራችሁ ከሀገር ብትወጡ እመኑኝ፣ አፈሻይሞት ሞት እንደ ደስተኛ ነው የምትሆኑት። እኔ ለዛ እኮ ነው ደስተኛ መሆኑ። ምክንያቱም እኔ መዲናችን አዲስ አበባ ላይ የእናቴ እህቶች፣ ወንድሞች ቤተሰቦቿ ባሉባት ከተማ ላይ ሌላውን የሩቅ ዘመን ተውት፣ አያቶቼ ባሉባት ከተማ ላይ እኔ ተከራይቼ ነው ነበረ። የቤት ኪራይን አውቀዋለሁ። የውሃ የመብራትን አውቀዋለሁ። ግብርሃ ግብር ለግብር ሀመር ውሃ የሚሉትን የግብር አከፋፈሎች አውቃለሁ። በመንግስት ቅጥር ስትሄዱ ደግሞ ዋና ደሞዛለ ተጨምቆ የሚመጣላችኋል። በዛ ላይ ደግሞ በመስሪያ ቤት የምታዋጡት ነገር አለ። በዛ ላይ አሁን ቀርቶ እንደሆነ ቀብ የአባልነት አለ ግድ ስንመዘገባለ አባልነት ብዙ ነገር አለ። ብዙ ነገር የግድ የአባልነት እምቢ ካልክ ወይ ግንቦት ሰባት አርበኛ ነህ ወይ ኦነግ ነህ። አባል የምንጥስ የአባልነት በአንድ ለአምስት አደረጃጀት ይደራጃል። አንድ ለአምስት አደረጃጀት የሚባል ደግሞ በኋላ መጡ። ስንት ነገር አለ። እንደዛም ሆነን ተስማምተን ሶ ግዳፍ ሚጥሚጣ ሆን ሚጥሚጣ እናጨው ሆነን ተስማምተን ኖረናል ማለት ነው። በዛ ሁሉ መንገድ ፋይት አድርገ በዛች ደሞዝ። በእኛ ሰዓት ደግሞ በእጅ ነው የሚሰጠው። አሁን በባንክ ሆኗል። አሁን በባንክ ነው፣ በእጅ ገንዘብ የሚሰጥ አይመስለኝም። በኛ ሰዓት ስንት የሚሆን በእጅ ነው፣ ቢሮ ሄደህ የደሞዝ ቀን ሄደህ የምትቀበለው እና? አሁን ምልላችሁ ፈልጌ ነው በግልም ይሁን በመንግስት ስራ ጀምራችሁ ተቀጥራችሁ በራሳችሁ መኖር ጀምራችሁ ወደ ውጭ ሀገር ብትሰደዱ፣ ኦ ማይ ጋድ ኦ ሃፒ ዴይ ኦ ሃፒ ዴይ። እኔ እኮ አሁን ቀልድ ቀልጄ እኮ ብር የሚሰጠኝ ነው የሚመስለኝ። አፈሻይሞ አይሙት ስራ ሰርቼ ሳይሆን ቀልድ ቀልጄ፣ እንዴ ዝም ብሎ ነው እንደዚህ ሀገር ደሞዝ የሚከፈለው ነው የምለው። ምክንያቱም ሀገሬ ላይ ፈግጃለሁ ፈግጃለሁ። በዛ ላይ የታክሲው ሰልፍ እንዲህ አስራ ሁለት ሰዓት ትወጣለህ፣ ከምሽቱ አንድ ሰዓት ትገባለህ፣ ትተኛለህ፣ ይነጋል። አስራ አንድ ሰዓት ተኩል ለታክሲ ለመጠበቅ ትወጣለህ። አስራ አንድ ሰዓት ተኩል ወጥተህ ሁለት ሰዓት ቢሮ ትገባለህ፣ ወይ ስራ ቦታ አንድ ሰዓት ትደርሳለህ። ከዛን ከምሽቱ አንድ ሰዓት ኛ፣ እንደዛም፣ ቅዳሜና እሑድ ያው ደግሞ ልብስ አጠባለህ፣ ጸጉር አለ፣ ማህበርና ማህበራዊ ኑሯለ እንደዛ። አመሰግናለሁ ያ ሀገራችሁ ስራ መስራት ጀምራችሁ በራሳችሁ ተከራይታችሁ በራሳችሁ መኖር ጀምራችሁ ብትወጡ የበለጠ ጠንካራና ጎበዝ ስኬታማ ውጤታማ ትሆናላችሁ ለማለት ፈልጌ ነው። እና እንደዛ ነው የራሴ ምክር ነው። ምክርና ቡጢ ለሰጪው ቀላል ነው ይባላል። ለእኔ ከጠቀመኝ ነው ባይ